የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይህም የሆነበት ምክንያት ትናንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳያን እያለቁ እንደሆነና ኦርቶዶክሳያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳንም ከዚህ ጋር በተያያዘ አካባቢ ላሉ ሰዎችን ደውሎ አነጋግሮ ነበረ። አካባቢ ላሉ ሰዎችም ኦርቶዶክሳያን እያለቁና እየተጨፈጨፉ እንደሆነ፣ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይሄንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራሻ ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮ እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይም ቀጭን ትዕዛዝ ሰስተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምን ማየት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። እምታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳን እያለቁ ነው፣ አባታችን አቡነ ያሬድ እባክዎ ይድረሱልን የሚል ጥያቄ ሲቀርብላቸውም እነኚህ እየሞቱ ያሉት ኦርቶዶክሳዊ ሁኑ አይሆኑ አላውቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትላንትናውን ጭፍጭፋ ኦርቶዶክሳዊ ላይ የደረሰውን 17 ሞትና አራት እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳን አስፈራርተው ዜናውን ከዩቲዩብ ላይ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳስ ናቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ያሉት ቸርኮይ